አንቺም ምን ሆነሽ ነው ነው ምን ሆነሽ ነው የገባሽው? አይዞ በለ ያጠፋዋል። ችግር የለውም ነይ አስገብቼ ሄድልሻለሁ። ችግር የለውም ሲጀምር እኔ ጥፋተኛ እንደሆንኩኝ ስለተረደው ነው። ይመጥቼ ያለሽበትን ሁኔታ ለማየት ተረጋግተሽ ልጃችንንም በሰላም እንድትገላገይ ነው። እኔ የሆነ በቃ ለመረጋጋት ሞክሪ። ሲጀምር ጤንነት ስለ ልጄ ነው እያሰብክ ያለው ነው። ጤንነት ምን ማለት ነው? ተረጋግተሽ ልጁን። አንቺ በደለሽኝ እኮ ብዙ ነገር አልተውኩም። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እኔም ትንሽ ተረብሻለሁ። ደና ደህናኔ ለማለት ትንሽ ይከብዳልና ሰሞኑ ሚዲያ ላይ እያየኋት ነበር ባለቤቴም እና ታማ ሆስፒታል እንደገባች እያየሁ ነበርና እኔም ከጎኑ አልነበርኩም ነበርኩም በተለያዩ ምክንያቶች የተፈጠረውን ነገር አይታችኋል። በእርግጥ እኔም አስቀይሜያታለሁ፣ አስከፍቻታለሁ። ያደረኩት ነገር ልክ እንዳልሆነ እኔም ገብቶኛል። ግን በቃ እኔም ያለሁበት ሁኔታ ጥሩ አልነበረም። ማለት አንዳንድ ጊዜ የሆነ ነገር ልባችሁን ጥላችሁ ታምናችሁ የሆነ ነገር አድርጋችሁ ማንንም የሚረዳችሁ ሳይኖር ሲቀር የሆነ ሊሰማችሁ የሚፈልግ ሰው ሳይኖር ሲቀር በጣም ነው የምትበሳጩት። የሆነ ስሜታችሁ ጥሩ የማይሆነውና እውነት ለመናገር የምሬ ነው በጣም በዛን ሰዓት በጣም ተጎድቼ ነበረ። የሆነ የብቸኝነትንም ጊዜ ለማሳለፍ አልነበርኩም ሁላና ማንንም ቤተሰቤ ማግኘት አልፈለኩም፣ እሷ ማግኘት አልፈለኩም። በቃ ለራሴ ጊዜ በቃ ነው የሆነ ከወለደች በኋላ ነው መጣሉ ብዬ ሳስብ የነበረውእና በመሃል ደግሞ እንዲታማ ምናምን ሆስፒታል ገብታለች እና ማንም የነገረኝ አካል እንኳን የለምና ያ ነገር በጣም አስደንግጦኛል። ማለት አንደኛ፣ እንደ ባለቤትነቷም ሁለተኛ ደግሞ በሆዴውም ልጄን ያዘችውና ያ ነገር በጣም ተሰምቶኛል። ምን እንደምላላቅም ያው እንግዲህ ሄጄ ለያት ሞክራለሁ ይቀርቷ ጠይቃት ግን ከአሁን በኋላ በቃ በምንም ሁኔታ የታወቁ ከጎና ለመሆን በቃ የሆነ ሞክራለሁና አላቅም ማለት እኔ በእንደዚህ አይነት ሁኔታ ውስጥ ሆና እሷም ማየት ባይ ዘ ወይ ቅልብ ልጅ ቅልብ ያላት ልጅ ነችና፣ እኔ ባለቤቴ ብቻም ስለሆነች ይችላል። አንዳንድ ጊዜ የሆነ ቶሎ ቱግ የምትለው የሆነ ባህሪዋ ምናምን ቂሪር ይላል ምናምን። ከዛ ከዛ ባሻገር ግን የሆነ ማለት ጥሩ ባህሪ መልካም ስብ እና ያላት ሰው መረዳት የምችል ልጅ ነችና፣ እኔ ሚዲያ ላይ በጣም ነው የደነገጥኩት። ማለት የተፈጠረውን ነገር እንኳን አንድ ሰው ሊያስረዳኝ ሞከር የለምና። እንዴት ብዬ ስሜቴ እንደምገልጸላቸው አላውቅም ና እጄ ሆነ። በቃ ልጠይቃት፣ ላጽናናት እሞክራለሁ። ቢያንስ ይሄ ጊዜ እስኪያልፍ ድረስ እሷም እስክትረጋጋ ድረስ ልጁን በሰላም እስኪገላገል ልጁንም በሰላም እስክትገላገል ድረስ አብረ ከጎኗ ብትበሳጭም የሆነ ነገር ብትሆንም የሆነ ከጎኗ ሁኚ ስሜቷን ለማዳመጥ ሞክራለሁ፣ ተጨነቄያለሁና አንዴም በቃ ጊዜው ያደርሰው አንዳንድ ጊዜ የሆነ ወሩም ሳይደርስ አንዳንድ ጊዜ ምጥ ይመጣል ይመጣልና በእንደዚህ አይነት ሁኔታ ውስጥ በቃ ሆስፒታል የገባች ነበር ይመስላል። ብዙ ሰዎች ደውላችሁ ላይ ምጥ መስሏችሁ ሆስፒታል የገባችሁ ግን ምጥ አይደለም ማለት፣ የተፈጠረው ነገር ሌላ ነገር ነው። የመጨረሻ ቪዲዮ ምናልባት ካያችሁ ከማዘር ጋ ነው የሰራችሁት ማለት። እሷ ጋር መሄድ አልነበረባትም። መሄዳ ምናምን ነገር ለማብረድ ነገሩ ለማቅለል መሞከር አልነበረባትም። ምክንያቱም የማዘርም ባህሪ ታውቃለች። በእንደዚህ አይነት ሁኔታ ውስጥ በእንደዚህ አይነት ስሜት ውስጥ ሄዳ ደግሞ የባሰ ሌላ ችግር ነውና ህመም ነውና ግፊት ነው እና ያ ግፊት ተነስቶባት ምናምን ያው ያለችበት ሁኔታ ስለምትጨናነቅ በዛ ምክንያት ነው እና ሆስፒታል የገባችው ማለት። እኔም ሳየው ቪዲዮዋ ምናምን በጣም ተረብሻለሁና፣ አሁን ግን በቃ ያለውን ነገር ለማረጋጋት የሆነ በቃ አብሬ ከጎና ለመሆን እሞክራለሁ። ያው ማለት ቅድም እንደነገርኳችሁ ጥሩ ጸባይም ቢኖራት በመሃል በመሀል የሆነ ትነጫነጫለች፣ የሚያናድድ ባህሪ ምናምን ይኖራታል። ግን ያንንም ተረድቻት የምር ከጎና ልሆን ይገባል። ያንን ለማድረግ እሞክራለሁ። እስኪ ደግሞ እንሂድና የምትለኝን ነገር አብረን እናያለን ቤተሰብ አንቺ ማ ምን ሆነሽ ነው? መች ነው የገባሽው? መች ነው እንዴ ምን ሆነሽ ነው? መች ነው የገባሽው? አለሽ እ ምን ሆነሽ ነው? መች ነው የገባሽው? እኔ እኮ ሚዲያ ላይ እኮ ያቺ እኮ ነው አንድ ሰው ምን ሆነሽ ነው? ለምንድን ነው የማትነግሪኝ? አንድ ሰው የሚነግረኝንም አላገኝም። እንዴ እሺ ምን ሆነሽ ነው? እኔ አልጠጋሽም። እሺ ንገሪኝ፣ ምን ሆነሽ ነው? እኮ ሽውን ሽውን ነገር ነገርኝ። ከዛ ነው እወጣለሁ፣ ችግር የሉ። ወይኔ ገለሻል እኮ እሺ፣ ምንድነው እንደ ደውሎ የሚያሳውቀኝ ሰው እንኳን። እሺ፣ ምን እንደ ነው ጤንነትሽ? አሁን ለምንድን ነው የማትነግሪኝ? ለምንድን ነው የማትነግሪኝ? እኮ እንዳስከፋሽ እኮ አውቃለሁ እኔ እንዳስከፋው አውቃለሁ እኮ በቃ እንደዚህ አይነት ሁኔታ ውስጥ ሆነሽ ግን፣ እኔ እኮ በቃ ሚዲያ ላይ ኮቺሽ ነው ደንግጬ የመጣሁት። እንዴት እንደዚህ ትኛለሽ? ምን ማለት ነው? ምን ማለት ነው? የኔ ልጅ እኮ ነው በሆድሽ ያልሺው። አሁን እንድታለቅሽ አይደለም እኔ የመጣሁት። እኔ እንድታለቅሽ አይደለም እሺ። አሁን አታስጩኝ። አሁን ምንድነው እየተሰማሽ ያለሽው? እው ነገሪ ምንድነው እየተሰማሽ ያለው? ምን ማለት ነው እንዴ! እኔ ኮ ተጨንቄ ነው የመጣሁት። አሁን እኔ ስለ ቤተሰብ ላወራ አይደለም የመጣሁት። እሺ፣ አሁን ምንድነው እሺ፣ ምንድነው አሉ እሺ፣ ምንድነው የሚያደርግሽ? ምንድነው እየተሰማሽ ያለው? አሁን አሁን ልጨቃጨቅ የሆነ ነገር አይደለም የመጣሁት። ምንድን ነው የምወጣው? አንችን አንቺም ብያለሁ፣ እንደ የመጣሁት። እኔ እኮ ተጨንቄ እኮ ነው። አታስጩኝ። ተጨንቄ አይደል? እንደ ያለሽበት ሁኔታ ለምንድን ነው እኔን ለመረዳት የማትሞክሪው? እኔ አጥፍቻለሁ አይደል በቃ በድየሻለሁ አይደል በቃ። አሁን እኔ ስለበደል ስላጠፋሁት ነገር እንድናወራ አይደል እንደ በደልኩሽ ምናምን ገብቶኛል። ያንን ላውራሽ አይደለም ማለት ነው። ያቺ አንቺን ጤንነት ለማወቅ ነው የመጣሁት፣ ምን እንደሚያደርግሽ። እሺ የማወራው አካል አለ የማወራው ሰው አለ፣ ንገሪኝ፣ እሄድልሻለሁ። ለምንድን ነው የምታስጨንቂ? ከሁሉም ነገር ቅይድልኝ ለምንድን ነው የኔ ስሜት የማይገባሽ? ለምንድን ነው የምታስጨንቂኝ? ወንዲ፣ እኔ እንዴ! አይደለም ምን ሆነሽ ነው? እሺ፣ ለማንኛውም እዚህ ላይ ላውራሽ። ቢያንስ ጥራ፣ ቢያንስ በቃ ውስጥ ሁሉ ነገር አሁን ና ቀና በይ፣ ብድግ በይ፣ ነይ። የትም አይደለም እዚሁ ግቢ ውስጥ ነኝ፣ ነይ ተንቀሳቀሽበት ሲጀምር ነይ። አጠገብሽ ደግሞ ማንም የለም። እንደ ምን ማለት እንዲ እንደዚህ እንዲከፋሽ አልፈልግም። እኔ እንዲህ እንዲሰማሽ አልፈልግም። ነው አሁን ብሪግ በይ እና እንትን እንላለን። እና እኔ ልደግፍሽ፣ ቀስ በይ ነይ፣ እጄ ነይ። ነገር ያየሁት ማንም የነገረኝ የለም እንዲ ያለሽበትንም ሁኔታ አላውቅም። ይቀርታ አሁን እዚህ ውስጥ አታስጪኝ ነይ። ውጭ እየመጡ ነው እንትን እያሉ ያለው ቀስ በኔ ያዥኝ። አንቺ በእንደዚህ አይነት ጭንቀት ውስጥ ምን ሆነሽ አሁን? አንተ እናትህ ምናምን አትበይ። ነይ አሁን ቀስ። ወይ እሺ፣ ቆይ እኔ በዚህ ቀስ። እንደዚህ ሆነሽ አንድ የሚነግረኝም ሰው እንኳን ካሜራ ይዘህ ነው አንደኛ የመጣው። ሁለተኛ ደግሞ በጣም ቆይተ ነው የመጣው። እስከዛሬ የት ነበርክ? አሁን እኮ በቃ፣ አሁን እንድታለቅሽ አይደለም። ቅድም ተነጋገርን አይደል? ሲጀምር ሐኪም ቤት ውስጥ አታስጪኝ። እኔ መጮ አልፈልግም። አሁን ተነጋገርን አይደል? ሲጀምር በቃ፣ በዛን ሰዓት ስሜት ይጥራ ነበር ምን፣ ለራሴ ተው ማለት ሲጀምር፣ ስመጣ ብቻሽን እኮ ነው ያገኘሽ፣ አጠገብሽ እንኳን የለም ማንም የለም። አሁን ይችኛል ተገባ እኮ ለምን ደግሞ አትረጂኝ? ለምን ደግሞ አትረጂኝ? በቃ ለምን ነው አንተን? እንዴት ነው በዚህ ደረጃ ምናምን? ልረዳ ከምችለው እኮ የተፈጠሩት ነገሮች በቃ እኔንም ጎርቶ ነበር አይደል

ስንት ሳምንት እኔ ልጨቃጨቅ አይደለም፣ አሁንም የመጣሁት ያለሽበት ሁኔታ ጥሩ አይደለም። አሁንም አድምጭኝ። እኔ በእነዚህ አይነት ስሜት ውስጥ እንድትበሳጭም አልፈልግም። በቃ የተፈጠረው ነገር አልፏል አይደል? አላለፈም። ለእኔ አላለፈም። ለእናንተ ሊያልፍ ይችላል፣ ለእኔ ግን አላለፈም። አሁን ስለ ቤተሰብም ለመጨቃጨቅ አይደሉም እናንተ ጋር ሂጅ። እኔ ተንበርክኬ ምናምን እርጉዞኝ ምናምን ለመንጃ ብዬሽ አለው ከእናቴ ጋር ያለኝ ነገር ጥሩ ነው። ታውቂያለሽ አይደል ያውቃሉ ቤተሰብም ከእናቴ ጋር ጥሩ ነገር ላይ እንደሌለው ለማንኛውም አሁን ልጁንም በሰላም ተገላገይ፣ ያለሽበትም ነገር ይቅርታ እሺ። ነይ በቃ ወክየረ ግን እናወራለን። እሺ ነይ፣ እሺ። ትንሽ ተንቀሳቀስሽ ሲጀምር እኔ አሁን እንድትረጋጊ ነው እንጂ የሆነ ነገር እንትን እንድትይም አልፈልግም። ሰማሽ ነሻው ነው ትያረግ፣ እናቴ ለማንኛውም ተረጋጊ። እኔ እንደዚህ ሆነሽ እንደ እኔ ተረጋጊ፣ ተረጋጊ አትበለኝ። እኔ ተረጋጊ አትበለኝ። ለምን የሚያረጋጋ ነገር አለ? እኔ አሁንም እንደዚያ እንደዚህ ብዬ ማውራት ማስረዳት ማብራራት ምናምን ደክሞኛል። እኔ አብራሪ እንደዛ አስረጅ እያልኩሽ አይደለም። ስለዚህ ምን ይሰራልኛል? እኔ ካሜራ ከሚዲያ የጥፋሁት እኔ ፈልጌ ነው እሺ እኮ ነው አሁን ለምን ለምን እኔ እኮ ራሴን ማዳመጥ አለብኝ? ገባህ? እኔ ካሜራም እኮ ሰው የለኝም። እኔ ሰው የለኝም እኔ ሰው የለኝም። ተሰቃይተሽ ኑሪ ተብዬ ነው ካሜራም ይዤ መጣሁ። እኔ አሁንም አሁንም ሰዎች እያዩን ነው። ሌላ ነገር አታስመስዩ። ለመረጋጋት ሞክሪ። እኔ ሲጀምር አሁንም የመጣሁት እኔ አንቺ ተረጋግተሽ ልጃችንን በሰላም እንድትገላገይ ነው። እኔ በስ ይሆነ በቃ ለመረጋጋት ሞክሪ። ሲጀምር ጤንነት፣ ስለ ልጄ ነው እያሰብክ ያለው፣ ስለ ልጄ ነው እያወራክ ያለው፣ ስለ እኔ ጤንነት፣ ስለ እኔ ደህንነት፣ ምን ማለት ነው? ተረጋግተሽ ልጁን በሰላም ተገላገይ፣ እንዲህ አትበሳጭ፣ ትጎጃለሽ እኮ እያልኩ ስለ አንቺም ስለ ልጄም ነው እየተጨነቅኩ ያለሁት። ነው ስለ እኔ አትጨነቅ። ብትጨነቂ ምንድን ነው አይምሮሽ ውስጥ የሚመጣው እንዳለ፣ ለምንድን ነው መጥፎ መጥፎ ነገር ሚባንትና ምን አሁን እኔ ስለኔም ስለናቴም ለወራ አይደለም የመጣት፣ አንቺ እንድትረጋጊ ነው። ለማንኛውም ለማንኛውም ገመናችን አሁን ሰውን ተነጥበ ከፈለክ ማለት ነው ተንቀሳቀሽበት እሺ ነው አሁን እየተንቀሳቀስ እረቃለሁ ችግር የለም ልክ እንደራቃችሁት ራቆኝ አሁንም ራቆኝ እኔ ያለሽበት ሁኔታ ሰምች እንዴት ብዬ መምጣቴ ነው ልክ ያሉ ነው እኔ እንደዚህ እንድትሆኝ አይደለም ለምንድን ነው ምንድነው ነው ዝርግ የሚጫወተው? የምጫወተው ምን ለምን? እንደው አንቺ የማትረጋጊ ነገር ብዙ ነገር አልተውኩም፣ ምንም ሰው የለኝ ምናምን ለልጆች ልኖርላቸው እሻውን ተረጋ። ያለ ወንድ የሞቴ የለም ገባ ካደለ ሲንግል ማሁኝ ምናምን ልጆች ማሳደግ አቅ አሁን እኔ እንደዚህ እንድት እኔ አሁንም እንዲህ እንድታወሪ አይደለም። እኔ የምሬ ነው። እኔ ከዚህ በኋላ ከጎንሽ ነኝ። እኔ እያመመኝ ነው። ግፊት ነው። ገባ ካደለ እዛ በጭንቀት ደግሞ እየጨመረ ነው ይሄን ግፊት። ለዛ እራሴን ትሪት ላጥቅ አሁን እናንተ እኔን መንከባከባችሁ እናንተ ለኔ መሆን አትችሉም። እሺ እኔ ለምን ረማታደምጪ ለምን ረማታረጂ? ለዛ ለራሴ ያለው እኔ አሁን ምንም ይሁን ምንም። ሲጀምር እሺ እኔ እንደዚህ እንድትሆኝ አልፈልግም። አሁን ከጎንሽ አለሁ በቃ ሲጀምር እንደዚህ አይነት ባህሪ እንዳሌለኝ ጠንቀቀሽ ታውቂያለሽ። በሆኑ ባለፈውም እንደዛ ጠርጥረሽኝ በዛ ምክንያት ነው የተጣለውሽ የራስሽን አመለካከት እያመጣሽ። ሲጀምር ንጹሕነቴን ታማኝነቴን፣ ታውቂዋለሽ። ነይ ቀስ ብዬ ልመለስሽ እንዳመጣሁሽ፣ ችግር የለውም ነይ። እኔም እንደዚህ መምጣቴ ነው ልክ ያለው ነው። እሺ፣ እናቴ፣ እኔ አሁን እንዲህ እንድትበሰጫጭ አልፈልግም። ሲጀምር የአንቺ ብስጭትም ልጁንም ይረብሽዋል። እኔ ስለአንቺም ጭምር ነው። አትበሳጭ። በእንደዚህ አይነት ሁኔታ ውስጥ አትበሳጭ። እሺ፣ በቃ እኔ ነኝ። የመጣሁበት መንገድ ነው ልክ ያልሆነው አይደል? የምጠላሽ ምን ማለት እኔ ነው ዛሬ የምመጣው የነበርኩበት ስሜት ጥሩ እንዳልሆነ እንኳን ሳትጨንቅ ሳትጠበብ ከየት ወንዝ

አሁን በቃ ሌላ ነገር መናገር አልፈልግም። ነሽ በቃ ነይ። በቃ እሺ፣ መግባት ነው የምትፈልጊው? በቃ አስገባሻለሁ። ነይ ነይ፣ ወደ ሩምሽ አስገባሻለሁ። ነይ ምንም መረዳት የሚባል ነገር በቃ